ሌሎች ሰዎች ደግሞ ሀያ አመት ገዟት። እነዚህ በቅኝ ግዛት ግብጽን ያስተዳደሩ አካሎች እያለ ነው የሚቆጥራቸው። አልኩሽሊን አልኩሽሊን፣ ሌላው ኩሾች ያው አበሾች፣ እነዚህ ጥቁሮች ምናምን በአጠቃላይ ሰባ አመት ማሻአላህ። አይደለ ኩሾች ሰባ ነው ያለው። ናመዚ ማ ሌላው አማዚህ የሚባሉ አካሎች ደግሞ ሁለት መቶ ዓመት ደምር። ይሄንን በአረብኛ ሲሰራው በጣም ነበር ግብጾቹ ሲሰድቡኝ። በዚህ መልኩ ሲገዙ የኖሩ አካሎች አሁን መተው እኛ ላይ እኛ የሚቀጥለው አይደለም፣ እኛ መጀመሪያዎቹ ነን እንጂ ኩሽ የሚላቸው 71 ዓመት የገዙት ከዛ ውስጥ አንዱ የኢትዮጵያ አካሎች ናቸው። ኢቭን ሴቶች ነበሩ፣ ሴቶች ፈርዓውኖች እና እነሱ የሚያመልኳቸው ሴቶች ፈርዓውኖች ነበሩ እና እሱን በሸ በአረብኛ ሲባል ምን እንደይመስል አሰብ ኢኒዌስ ምሪ ሌላው ኑቢዮችም አልተውንም ከኛው አጠገብ መተው ይላል። እነሱ ደግሞ አስራ አምስት ዓመት እንግዲህ አነሳ ያለች አልፉርስ ፋርሲዎች ሶስት ጊዜ ሲሆን የመጀመሪያው መቶ ሰባ አንድ ጊዜ ሰነ አንደኛው መቶ ሀያ አንድ

ሰነቴ ሁለት ዓመት በጣሊማ የሚባሉ ደግሞ ሌሎች እንደዚሁ ህዝቦች ይሄ፣ እንግዲህ ኢዛና አክሱማይት ምናምን እንደሚባለው የተለያዩ እንትኖች ናቸው። እነዚህ ደግሞ ሦስት መቶ አንድ ዓመት

ምን ይላል ወታደሮቻችን የት ናችሁ እዚጋ እችን ነገር አስቡበት ማለት የት ነበራችሁ አሁን እናንተ ምትሉን ይሄ የግብፅ ወታደር የግብፅ ወታደር የምትሉን የት ነው ያለው ሚኒ ሌላው እድሁሉ መስራ ኢንሻአላሁ አሚኒን የሚል ቁርአን አለ የቁርአን አያት አንቀጽ ነው ምናልባት በወቅቱ በዛ ጊዜ ለነበረው ህብረተሰብ ግብፅ ግቡ አማን ነው ምናምን የሚል ይሆናል ግን? ይህንን አሁን እያነበባችሁ ይህ ሁሉ ሰው እየገባ የሚዘርፈውን ሀገር እና ሌላው የሚወራውን ሀገር እንዴት ነው አማን ነው ብለን የምንመጣው? አልዓረብ የያድ ዐምር ብን መዓርስ አልአክትላል አልዓረቢ ፍቅል ዐንደነ ስነ ሌላው ዓረቦች ደግሞ እኛ ጋር መተው ሁለት መቶ ሠላሳ ዓመት ገዝተውናል አለ ሁለት መቶ ሠላሳ ዓመት

ይሄ አንዳንዱ ያው ከኢየሱስ ልደት በፊት ነው፣ ከኢሳ አለይሂ ሰላም ልደት በፊት አ ሌላው አልአክራድ ኩርዲስቶች ቢባሉ ኩርዶች በአዩብይን ይሏቸዋልና ሰላሁዲን ለአዩብ ምናምን የነበረበት ጊዜ ነው። እነሱ ደግሞ 200 ምናምን ዓመት ነው ያለው። ሰማንያ ዘጠኝ ዓመት እነሱ ደግሞ ዓመት ከአምስት መቶ ዓመት በላይ ደግሞ ቱርኮች ማለት ነው። ቱርኮች ግብጽን የገዙት

ፈረንሳይ ራሱ ሶስት አመት። ለዚህ ነው አሁን በአረብኛ ቋንቋቸው ግብጾች ላይ በጣም ቅልቅል ነገር እናያለን። ለምሳሌ መርሲ አዌ ይላሉ። መርሲ አዌ ማለት በጣም አመሰግናለሁ ነው። መርሲ ሹክራን ነበር፣ ግን ግብጾቹ በቃ ተቀላቅሎ ከአረብኛው ጋር ይጠቀሙታል። የምን አገር እንደሆነ ራሱ ሳያውቁት ማለት ነው እና መርሲ አዌ ያ መስሪ ያሻን مستعمر مستعمر فرنسي

በአለም ትልቁን የቅኝ ግዛት በማስተናገድ አንደኛ ማንም አይደርስብንም ኔብ ልት ለማ ስለዚህ ለኢትዮጵያኖች መብሩክ እንላለን ወይም እንኳን ደስ አላችሁ በግብፅ ላይ ድል አደረጋችሁ ነው የሚለው ያው በጣም ተቃጥሎ ነው ምንም ማድረግ አይቻልም እንግዲህ ውሃ ጠጣ ነው ምንለው። ሌላ ብዙ ምንረዳው ነገር የለም እና ኢትዮጵያኖች በጣም እንኳን ደስ አላችሁ ከፍተርቲአሁን ደግሞ ስሟ ምንድን ነው? እዚያ ሁለት አውሮፕላን